ብዙ ሰዎች ያልተረዱት ነገር አለ። በጎ አድራጊውም በጎ የሚደረግለትም ደግ የሚውለውም ደግ የሚዋልለትም ያልተረዳ ነው። አንድ ዋና ነጥብ አለ። ያንን ዋና ነጥብ ትኩረት ሰጥተን በአጭሩ በዚች ባለችን አጭር ደቂቃ ውስጥ እንመለከታለን፣ እንቃኛለን፣ እንወያያለን። አብራችሁን ሁኑ። ነአም አላህ ስብሓንሁ አእምሮ የሰጠን እንድናስብበት ነው። ከእንስሳቶችም ለይቶናል። ታዲያም እኛ አንድን ነገር ስናደርግ ውጤቱን ከሰው ልጅ መፈለግ የለብንም። በጎ አድራጊዎች ያልተረዱት ሁሉም አይደለም፣ አንዳንድ ከኔ ጀምሮ ያልተረዳ ነው። ይሄ ነው። ታዲያ ይሄ በጎነት በመጀመሪያ ደረጃ ምንድን ነው? ይሄ ነገር የሚመጣው አንደኛ ደግነትህ የመጣው አንተ ደግ ስለምታስብ ነው። ደግ ሀታ ቢያንስ በአእምሮ ማሰብ ራሱ ትልቅነትህን ያሳያል፣ ትልቅነትሽን ያሳያል። ብዙ ጊዜ ትልቅነትህን ካልኩ ሁላችሁንም ማለት ነው፣ ወንዱንም፣ ሴቱን ትልቅነታችንን የሚያሳይ ነገር ነው። በጎ ማሰብ ራሱ ከመስራትህ በፊት ናም አዋቂነትህን ነው በሳልነትን የሚያሳይ አስተሳሰብ ነው። እናም አላህ ስብሓንሁ ወተዓላ ሀል ጀዛኡ ልእሕሳን ኢላ ልእሕሳን ነዓም፣ ደግ መስራት ያን የምትሰራውን አሳምረ መስራት ውጤቱ ጀዛው ከአላህ ዘንድ ምንድን ነው? እንደዛው ደግ ነገር ነው የሚጠብቀው። ታዲያም ለዚህ ሲባል ወንድሜ፣ አንቺ እህቴ፣ አንድን በጎ ነገር በምንሰራበት ጊዜ ለሰው አንሰራም ማንኛውም ሰው ሲጀምር ኢንሻአላህ ያን በጎ ነገር ያን ደገር ነገር ለማድረግ ሲነሳ ለርዝች ለነፍስያውም ይሁን ለሌላውም ሰው የሚሰራ ቢሆን ያን ደግ ነገር ለዘመዱ ሚሆን ለጓደኛ ለጎረቤት ይሁን ለባልደረባ ለጀማዓው ይሁን ለማያውቀው ሰው ደግ ሲውል ከአላህ ስብሓነሁ ወተዓላ አገኛለሁ ብሎ መሆን አለበት ውጤቱን።

የሚቀናቀኑ ከሆነ እሱ ያን ጊዜ አለቀ። ሆኖም ግን ኖርማሉ ሰው ራሱ ምናልባት የሚያወጣው ነገር ይኖራል። ስለዚህ ሙሉ ለሙሉ አገኛለሁ ብሎ እንዳትጠብቅ፣ ቱን ላትድረክ እናም አንተ ደግ ስትል፣ በእውነትም ከአላህ ስብሓነሁ ተዓላ ሁሉን አገኛለሁ ብሎ ማለትን እንዳትረሳ። እንደዛ ሁሉ በጎ የሚሰሩ ሰዎችን ካየህ ካየሽ እችን ነገር እናስታውሳ አላህ ጀዛህን ይመልስልህ፣ አላህም እንዳሁን ይክፈልልህ። ከአላህ ጠብቅ ውጤቱን፣ በዚች ዱንያና በአኸራም ታገኛለህ ብለ ልናስታውሱ ይገባል። ይሄን በጎ የሚያደርግ ሰው፣ ይሄን ደግ የሚውል ሰው ለምን ፈገግታ አይሆንም? አዎ አንዳንድ ሰው ብልጥ ነው። ሰደቃ እንደሆነ ያውቃል። ተበሱሙከ ፊ ወጅሂ አኺከ ሰደቃ ብለዋል ነቢ ሰለም ለወንድምህ ፈገግ ማለትህ፣ ለሙስሊም ወንድምህ ለማንኛውም ወንድምህ ፈገግ ማለትህ ከአንተ ለአንተ ሰደቃ ነው ብለዋል። ምን እያደረገ ነው ይሄ ሰው? በጎ እየዋለ ነው። ከዚች ከትንሿ እንጀምራለን። ለምን አንድት ቴምር አትሆንም? ለምን ግማሽ ቴምር አትሆንም? ደግ ከዋልክ ውጤቱ አላህ ዘንድ እንደሚጠብቅህ ምንም አትጠራጥር። ሰዎችስ እንዲያመሰግኑ ትፈልጋለህ? አትፈልግም በጣም ጥሩ። እዛ ጋ ተስማማን። አልፈልግም። አዎ አልፈልግም። ትፈልግ ያለሽ አትፈልጊም። ነገር ግን ሰዎች ከነካኩህስ፣ ሰዎች በምታደርገው ነገር ላይ ቢተነኩሱስ? አሀ እዚህ ጋ ነው ብዙዎች የምንሸነፈው። እኔ እንደዚህ ደግ እየዋልኩኝ እነሱ እንደዚህ ይሉኛል፣ እንደዚህ ያደርጉኛል፣ እንደዚህ ይናገራሉ፣ እንደዚህ ይጠረጥሩኛል፣ እንደዚህ ያሙኛል። አትበል ሀልጀዛኡል ኢሕሳን

አላህ ስብሓነው ተዓላ ያማረ ቁመና የሰጠህ የሰጠሽ አላህ ከጭቃ እንደጀመረሽ አትንሽ። ለዚህ ሲባል መጨረሻዬ ያው ነው፣ በኋላም ተመልሼ እዛው አፈርገብቼ እንደዛው ወደዛው እንደምመለስ እስከ ቅያማ ቀን ድረስ አለርሳ። ለዚህ ሲባል ሰዎች የፈለጋቸው ማለት ይችላሉ። ሁሉም የዘራውን ነው የሚያጭደው፣ ይበሉ። አንተ ግን ደግ ስትሰራ ያ ደግ ዋልልህን አላህን ሱብሓነሁ ጀለጀላሉ አስታውስ። ናም አሁን እኔ ኮ ምሰራው ይህን ደግመውለው ጀማኤን ስኸድም ይሁን፣ መስጅዴን ስኸድም ይሁን፣ ጎረቤቶችን ስኸድም ይሁን፣ ዘመዶችን ስኸድም ይሁን፣ ቤተሰቤን ስኸድም ይሁን ሀታ ሌላ ነገር ይቅንና ከመንገድ ስባሪ ብልቃጥ አንስቼ ስጥል የምሰራው ለአላህ ጀለ ጀላሉ መሆኑን እንዳልሰረ ለምን ደጉሎልኛል። አላህ ሱብሓነሁ ወተዓላ ሰው አድርጎኛል። ከሰውም ሙእሚን አድርጎኛል። ሙስሊም አድርጎኛል። ከሙስሊምም ሙእሚን አድርጎኛል። ይሄን ነገር አምኜበት የምሰራ ሆኜ ስበቅ አያችሁ አላህ ደጉሎልኛል። የአላህ ውለታ ደግሞ ፈጽሞ ፈጽሞ ፈጽሞ ፈጽሞ ፈጽሞ እኔ የፈለገኝም ባደርግ ልመልሰው አልችልም።

ምግብ ማብላት ነው። ብዙ ጊዜ በአእምሮች የመጣው ይሄ ብቻ አይደለም። የሰደቃ በሮች በጣም ብዙ ናቸው። ቅድም አንዷን ጠቅሰናል። ተበስሙ ከፊ ወጅ አኺካ ሰደቃ ብለናል። ለወንድም የምታደርገው ፈገግታ ለአንተ ለራስ የምታደርገው ሰደቃ ነው ሰደቃ ነው። ኢማጠቱ ለአዛ ምን አጠሪቅ ሰደቃ። ቆሻሻ አደናቃፊ ነገር የተሰበረ ብልቃት ሰዎች የሚያስቸግር ነገር ከሰው ከመንገድ ማስወገድ ሰደቃ ነው። አምሩን ቢልማዕሩፍ ወነሃዩን ዓን አልሙንከር ወደ ደግ ማዘዝ ከክፉ መከልከል ሰደቃ ነው። ቁጥር ስፍር የለውም። ቁጥር ስፍር የለውም። ታዲያ ይሄ አንተ የምታደርገውን ይህን ሰደቃ ደግ ነገር አላህ ስብሓነሁ ወተዓላ አንተ የዋልከውን ይሄ በጎ ነገር ለአንድ ሰውም ይሁን

እንዳንረሳ ስለዚህ፣ ከሰዎች ምንም አልጠብቅም። ቢተነኩሱኝ እንኳን፣ በእኔ ላይ ቢያስወሩ እንኳን፣ ቢያሙኝ እንኳን፣ እሱ ከየት አምጥቶ ነው? ከየት እኮ እንደዚህ አድርጎ ነው። በዛ ላይ እኮ የተወሰነውን አውሏል። ለራሱ እኮ የተወሰነውን ወስዷል። ወይ ደግሞ ይህንን ጉዳይ እየፈለገበት እኮ እንደዚህ፣ ፈልጎ ነው፣ እንደዚህ አስቦ ነው፣ እንደዚህ ሆኖ ነው፣ በዛ ወጥቶ ነው፣ በዛ ወርዶ ነው ካሉ አትስማ፣ አትስሚ። ሀል ጀዛኡ ልእሕሳን ኢለ ልእሕሳን አላህ ሱብሐነሁ ተዓላ አሳምሮ ፈጥሮኛል። ምርጥ አድርጎኛል። የሰው ልጅ አድርጎኛል። የሰው ልጅም አድርጎ ሙስሊም አድርጎኛል። ሙስሊምም ሆኜ ሙዕሚን አድርጎኛል። ታዲያ እኔም ደግ መዋሌን እቀጥልበታለሁ። ሰዎች የፈለጉትን ይበሉ። ብለ አሸናፊ ሁን፣ አሸናፊ ሁኝ። ሰውም ስታገኝ እንደዛ የተተነኮሰ እንደዛ የተወራበትም ስናይ እናስታውሰው እናስታውሰው አላህ ሱብሓነሁ ወተዓላ ፍጥረትህን እንዳሳመረ ሁሉ፣ ይህንን የጀመረህን የጀመርከውን ደግ ሥራ አታቋርጥ፣ ትቀጥልበት። ሰዎች ምንም አይጠቅሙህም፣ ምንም አይጎዱህም። ጎጂውም አላህ ነው፣ ጠቃሚውም አላህ ነው። ጀዛህን ሁሌ ከአላህ ጠብቅ እንላለን። እንበልና እናስታውስ አው እንደዛ የተወራባቸውን ካገኘን እንምከርላቸው እንምከራቸው፣ አድራጊዎችንም እንከልክላቸው። እንደዚ የምናውቃቸው ከሆነ በቀጥታ ሐሜት ሳይሆን አሉባልታ ሳይሆን እንደዛ እገሌ ሊሆን ይችላል ያ ሳይሆን በቀጥታ የምናውቀው ከሆነ ወይ መጥቶ የነገረን ከሆነ ወይ ደግሞ ሲናገር የሰማን ከሆነ እንምከረው፣ ነአም ወንድሞቻችንን። ነቢይ ሰለላሁ ዓለይሂ ወሰለም እንዳሉን ኡንሱር አኻካ ዛሊመን መዝሉመን ብለዋል። ወንድምህን ዛሊም ሆኖ መዝሉም ተበዳይ ሆኖም ምን አርጎት ድረስለት ብለዋል ነቢይ ሰለላሁ ዐለይሂ ወሰለም። በዳይም ሆኖ አሉ እንዴት አ በዳይ ከሆነ ከዚ ከበደሉ እመልሰዋለው፣ እመክረዋለው፣ አስታውሰዋለው። አላህ ያግራልን ያ ረበል ዓለሚን ያ ሐዩ ያ ቀዩም በዚህ መንገድ ላይ የምንኖር ያድርገን። ያ ከሪም ያ ረሕማን ያ ረሒም ያ ወዱድ